ኖላዊ ድራማ ከካሜራ ጀርባ ትንሿ ሀናን ይዤላችሁ መጥቻለሁኝ። እንግዲህ ኖላዊ ድራማ ላይ ባለፈው ክፍል እንዳየነው ከሆነ የሀና ውጤት መቀየር ብዙዎቻችሁ እየተናደዳችሁ ቢሆንም ይህን የተደረገው ድራማው ረዘም እንዲል ስለተፈለገ ግዴታ ውጤቱ መቀየር ስለነበረበት ነው። እናም እንግዲህ እውነት ትመነምናለች እንጂ አትበጠስም። አሁን ላይ የአሴር ጓደኛ ስለመጣ ከበቅርብ ጊዜ ሀና የነሰላም እህት መሆኗ የሚታወቅ ይሆናል። እስኪ ትንሿ ሀና ና ትልቁ ሀና ግን አይመሳሰሉም፣ እህታማቾች መሰሉኝ እኔ ግን እውነት ይመሳሰላሉ። እናም እንግዲህ ያቺ ጣፋጯ በተለይ አያቷ ጋር የምታወራወሬ በጣም ነው ደስ የሚለው። እንግዲህ ወይዘሮ ሚላል ምርመራው እስከሚያልቅ እንጂ ሀናን ከዛ ቤት እንደምታባረራት ተናግራለች። ታዲያ ሀና ከዛ ቤት ከወጣች በኋላ ወይዘሮ ሜላት ቤቱ የሆነ የሆነ ቅር እያላት ስለመጣ አንዳንድ ነገሮችን በክፍል ሃምሳ አንድ ላይ ማስታወስ ትጀምራለች። ኖላዊ ድራማ አጓጊና ልብ አንጠልጣይ የሆነው ድራማ እንግዲህ ብዙዎቻችን በጉጉት የምንጠብቀው እንዲሁም ደግሞ አስተማሪ የሆነ ቆንጆ ድራማ ነው። ለቤቴ አዲስ ከሆናችሁ ሰብስክራይብ ነባሮች ደግሞ ላይክ ማድረጋችሁን እንዳትረሱ። ኖላዊ ድራማ ክፍል 51 ነገ ዘጠኝ ሰዓት ላይ የሚለቀቅ ይሆናል። አዳዲስ ነገሮች አሉ። እንግዲህ እንዳያችሁ ከሆነ ካሜራ ጀርባ በጣም ነው ከባድ ነው ስራቸው፣ አስቸጋሪ ነው። እንግዲህ ሊቀረጹ ሲሉ ሳቃቸው ይመጣል፣ ለቅሷቸው ይመጣል። እንግዲህ ሀና እንዳያችኋት ከሆነ ማን ነው ሰላም፣ መታ ምንድነው ያስጨነቀሽ ብላ ስትጠይቃት ያው የአባቴ ነገር ነው ብላ ለማለት በጣም በጣም እየተቸገረ ነበር። ያው ሙሉ እንዳለቀላችሁ ቲክታክ፣ ዩቱብ ምናልባት ምን እንዳይዘጋቢ ብዬ ስለፈራሁ ነው። እና እንግዲህ ቀረጻ እየተደረገ ነው የሚለቀቂ የሆነ ማለት ነው። እናም እንግዲህ በክፍል ባዩሽ እና እርግብ ሲዋረዱ ማየት የብዙዎቻችን በጉጉት የምንጠብቀው ነው። ምክንያቱም የወይዘሮ ሜላትን ሀብትና ንብረት ለመውሰድ ሲባል የሀናን ህይወት አበላሽተዋል። እንግዲህ እራችሁ ወይንም የአሴር ጓደኛ ፎቶና መስቀሉን አውጥቶ ከቤት በመስጠዱ በጣም ተናዷል፣ ተጸጽቷል፣ ተሰምቶታል። እና ግን አሁን ላይ እሱ እንደዚህ በዝም ብሎ ከሄደ ውጤት አያመጣም። ወይ ለሰላም ወይ ለአሴር የተፈጠረውን እውነታውን ቢነግረውና በተለይ ለሰላም ቢነግራት ፎቶና መስቀሉን ከቤት አውጥቶ እንደወሰደና ሀና የሰላም እህት ትክክለኛ እንደሆነች ፎቶውን ቢያረጋግጥላት ቢያንስ ሀና ልታግዘው ማነው ሰላም ልታግዘው ትችላለይ እና እንግዲህ ነገ ወይ ነገ አስር ሰዓት ላይ የምናየው ይሆናል። ብዙ አዳዲስ ነገሮች ተፈጥረዋል። ወይዘሮ ሜላት እንግዲህ አንገቷን የምደፋበት ቀን ይደርሳል ማለት ነው። እሷ እርግብ የኔ ልጅና ብላ አምና ብትቀበልም በተጭበረበረ ኤዲኤንኤ ምርመራ፣ ነገር ግን ደግሞ እውነታው አለ። እንግዲህ ባዩሽ አሁን ላይ በአንዳንድ ነገሮች ጥቅምን እያገኘች ነው እንግዲህ ባለፈው እንዳየናትም እርግብ ከሜላ የተቀበለችውን ብር እንዳለ ለማ ለባዩች ነው የሰጠቻት። በመቀጠል እንግዲህ ደግሞ ባለፈው ላይ ሐኪም ቤት አራት መቶ ሺ ብር የተባለውን ወደ ስድስት መቶ ሺ በላይ በማድረግ ከዛም ያገኘችው ውጤት አለ። ዶክተሩ እንግዲህ ፍቅረኛህን እንገልባለን ብለው ባስፈራሩት ምክንያት እሱም ይህን ነገር ለማድረግ ተገዷል። እና ውድ ቤተሰቦች እናንተ ኖላዊ ድራማን የምትወዱ ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። እንግዲህ አጓጊው እና ልብ አንጠልጣዩ ኖላዊ ድራማ ክፍል አምሳ አንድን ነገር የምንጠብቅ ይሆናል። እንግዲህ ሀንዬ እያስጨነቃት ያለው የአባቷ ነገር ነው። አባቷ አሁን ላይ እንዳየናቸው ከሆነ ተኝተዋል። አይንቀሳቀሱም፣ አይሰሙም፣ አይለሙም። ምናልባትም ደግሞ አባቷን የሆነ መድኃኒት ቀይረው ሰጥተውት ይሆን ወይ የሚለውም አለ። እንግዲህ ብቻ በጣም አጓጊ የሆነ እኔ ሀረግ ድራማን እና ኖላዊ ድራማን በጣም ነው የምወዳቸው። በጣም ምርጥ፣ ደስ የሚል አስተማሪ፣ ቆንጆ የሆነ ድራማ ስለሆነ ከልብ የምወዳቸው ድራማዎች ናቸው እና በተለይ ደግሞ ኖላዊ ድራማ ዛሬ መጀመሪያ ላይ እያደረስኩላችሁ ላይ እንግዲህ የቅዳሴው ቅዳሴው ድምፅ እንዴት ደስ እንደሚል፣ ሀረግ ድራማ ላይ ያው ሁሌ ነው ቅዳሴ ድምፅ የምንሰማውና በጣም ደስ የሚል አሪፍ ድራማ እየሰሩልን ያሉ ቢኖሩ ሀረግ ድራማ። ሀረግ ድራማ ላይ ያው ወንጀል ይበዛበታል። ኖላዊ ላይ ግን ወንጀል ብዙ የለበትም። ግን ሀና አሁን ላይ ያባቷ ከታከመ በኋላ ወደ ደሴ የምትመለስ ይመስለኛል። ለማንኛውም ሰብስክራይብ፣ ላይክ ማድረጋችሁ እንዳትረሱ።